በርቄ በርቄ! ዋ! አቤ፣ ሰላማት። እግዚአብሔር ይመስገን። እቺ ትናንት ያስፈጫው ሽሮ ናት። ምሳር ይማ። እሺ፣ እና እቺስ መስጠት አትወጅ። እሺ፣ ግን ደግሞ ትናንት የገዛሻትን ዶሮ፣ እሺ፣ ንማ፣ ከተማ ደረስ ልምጣ። አረ እናቴ፣ ዶሮዬን አልሰጥም። አንቺዬ፣ ምን ችግር አለው? ልረዳ ታላልኩሽ። አንቺ ሽሮና ዶሮ አንድ ነው እንዴ? ኧረ አዎ፣ ከሽሮ ልታስፈልጭ ነው? ዶሮ አልሰጥም፣ እናቴ። እኔ እኮ ልበላው ነው። አላልኩሽ ከተማ ደረስ ብዬሽ ልምጣ ነው አለ? አንቺ ክብራቢስ፣ ምን ልታረቂያት ነው ደግሞ ዶሮዬ? ዶሮ አስፋልት ማሻገር ገንዘብ ያስገኛን እያሉ እኮ ነው እንዴት በኢትዮጵያ በቴሌግራም ትልቁ የጌም ፕላትፎርም የሆነው ሁሉ ጌምስ አምስት ሚሊዮን ብር እያንበሸበሸ ነው አሉ አንቺ። እንዴት ነው በኢትዮጵያ ለመጀመሪያ ጊዜ ቺክኑ ሩድ የተባለውን ጌም ያመጣ ሲሆን እየተጫወቱ ገንዘብ ማግኘት ይችላሉ አሉ አንቺ። ኧረ የት ነው የምናገኘውና? ቴሌግራም ላይ ሁሉ ጌምስ ብለሽ ወይም ደግሞ ሊንኩን ሁሉ ማግኘት ይቻላል። ነይ እንልባክሽ ዶሮ ላይ ዶሮ ሰላም እንዴት ናችሁት? ይሄ ልጅ በጣም ደስ የሚል ነገር ነው። በጣም አበራታቱት፣ ፎሎ እያረጋችሁ፣ ጠንከ ሰብስክራይብ እያረጋችሁት ማለት ነው። በጣም ደስ የሚል እኛን ፈታ የሚያደርጋችሁ አይምሯችሁን ፍሬ የሚያደርጋችሁ ደስ ደስ የሚል ነገሮች፣ ቃሎች ነው። ዙም የሚመጥላችሁ በተለየ የጎረቤትና በቃ የድሮ እናቶቻችን እንደዚህ ቃል ስነጋገሩ ምንም ነገር አይቀያየሙም። የአሁኑ ሴቶች ግን በነገራችን ብነጋገሩ በጣም መጥፎ ቃል ነው። በሁሉ ነገር ነው የሚወስዱት፣ ኩርፋ ነው የሚወስዱት፣ በአሁኑ ሴቶች ማለት ነው። እና የምትገርሙ ይሄ ልጅ የድሮ እናቶቻችን ነገር ይዞላችሁ የመጣ አበረታቱት፣ እና ደግሞ በቃ ቡና ሲያፈላ በተለይ ደግሞ በ ደስ የሚል ልጅ ነው። ሁላችሁን የኔ እርግጠኛ ነኝ ብዙ ነገር እንደምትማሩበት ከዚህ ማለት ነው። በትንሽ ነገር ወደ ቂም በማሄራባ ነገሮች ቂም እንይዛለን የእኛ ሴቶች ማለት ነው። ግን ይሄ ልጅ በጣም የሚያስተምረን የኛ ቂም ነገሮቹ እንዳንያያዝ ምን አይነት እንደምንቻቻልበትን የሚያስተምር ነገሮችን ነው ይዞ የመጣ የሚያሳየን ያለንና ማለት ነው። እንደዚህ አይነቶቹ በቃ እንዲህ ስን ብንሆኑ እንደዚህ ብንቀላልዱ እንደዚህ አብሮ ቡና ስንጠጣ እንደዚህ ቃል ምናምን ነገር በቃ በጣም ደስ የሚል የሚያስቅ ነው። ሁላችሁ የኔንም ቻናል ላይክ ሼር ሰብስክራይብ ማድረጋችሁን አትርሶ። በደውል ላይ አድርጉ ሸርቱ እንዴ ፈታ የሚያስብላችሁ ነገር ይላችሁ ይመጣል። በተለይ ይሄ ልጅ አበራታቶት በጣም ጎበዝ ልጅ ነው። በቃ የሁሉ ነገሩ አለባበሱ፣ ምናምን ቡና አቀራረቡ፣ በተለይ ደግሞ የሚገርማችሁ ኮቦት ቤት ውስጥ ነው የምሰራ እንጨት ቦታ ፈልጎ እንጨት ቦታ ነው የምሰራ። ይሄ የእንትና ነገሩ ቦታ ይሰራም ደስ የምል ነገር ማለት ነው ና እኔ የእሱ ሁሉ ነገሩ በጣም ነው የሚያስደስተው። እኔ ሳዮ ፈታ የሚያረገኝ በጣም ነው፣ ቆንጆ ነው። አመሰግናቸዋለሁ። ባይ ባይ።